ሰላም ለእናንተ የሆነ ውድ ተከታታዮቻችን፣ እንኳን ወደ ሰኒ ዘሚካኤል ፕሮግራም ዩቲዩብ ቻናል መጣችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ታቦት ማዕከላዊ ቦታ ያለው ነገር ግን ከዚህ ጋር ተያይዞ በብዙዎች ዘንድ ጥያቄ ይነሳሉ። ዛሬ ከእነዚህ ጥያቄዎች ውስጥ ሁለቱን በጣም ዋና ዋና የሆኑትን ብዙዎቹን የሚያከራክሩትን ስቼ ከቤተ ክርስቲያን አስተምሮ አንጻር ምላሻቸውን ለመመለስ እንሞክራለን። እነዚህ ጥያቄዎችን ስንመለከት አንደኛው ጥያቄ እግዚአብሔር ለሙሴ የሰጠው ጽላት አንድ ሆኖ ሳለ ዛሬ ለምን በእመቤታችን በቅዱሳን በሰማይታት ስም ይህን ያህል ታቦት በዛ። ሁለተኛው ጥያቄ ደግሞ ታቦት ወን የእግዚአብሔር ማደሪያና የሕዝቡ መጠጊያ ከሆነ እንዴት ይሰረቃል፣ ለምንስ በባዕዳን እጅ ይወድቃል የሚሉትናው። እንግዲህ እስከ መጨረሻው አብራችሁን ቆዩ። ወደ ፕሮግራሙ የመጀመሪያው ጥያቄ እንመልከት። ለምን በዛ? ተቃውሞ እንዲህ ይላል፦ እግዚአብሔር ለሙሴ የሰጠው ጽላት አንድ ብቻ ነበረ። ነገር ግን ዛሬ በአዲስ ኪዳን በእግዚአብሔር በእመቤታችን በነቢያት በአዋርያት በጻድቃን በሰማይታት በቅዱሳን ሊቃውንትም ስም ታቦት ይቀረጻል። እና ይህ አሰራር ከተታዘዘ እግዚአብሔር የወጣ አይደለም ወይ የሚል ነው። መጀመሪያ ታቦት ወይም ጽላት እንዲቀረጽ ያዘዘው እንዲሁም ደግሞ እንዴት እንደሚቀረጽ የሚያስተማረው ባለቤቱ እግዚአብሔር ነው። ይህም የሆነው ሙሴ ከእግዚአብሔር የተሰጠውን ጽላት ይዞ ከተራራው ሲወርድ እስራኤላውያን ሁለት ላሞችን አቅሞ ሲሰግዱ በማየቱ በዚህ ተበሳጭቶ እነዚያን ሁለቱን ጽላቶች በዛ በጣውሱ ላይ ወርውሮ ሰብሯቸዋል። ተሰብረዋል። ለዚያም መተኪያ ይሆን ዘንድ ሌሎች ታቦቶች ይቀረጻሉ። ከዚህም በኋላ እነዚህ ሁለቱ ጽላቶች ከተሰበሩ በኋላ ወደ እግዚአብሔር ቢያመለክት እግዚአብሔር ዳግመኛም ወደ ተራራ ውጣና ልስጥህ አላለው። ይልቁንም ምን አለው ሁለት የድንጋይ ጽላት እንደ ፊተኞቹ አድርገህ ቅረጽ፣ ወደ እኔም ወደ ተራራው ውጣ፣ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃላት እጽፍልሃለሁ አለው። በዘጸአት ምዕራፍ 34 ከቁጥር አንድ ጀምረ ሙሴም እግዚአብሔር እንዳዘዘው አድርጎ ሰርቶ ይዞ ከወጣ በኋላ ቃሉ በግብር አምላካዊ በታምራት ተጽፎ ተገኝቷል። በመሆኑ ይህ የሚያስረዳው እንዲህ ከጥንቃቄ ጉድለት የተሰበረና እየጠፋ ቢያስቸግር ሙሴን የመሰለ ቅሩበ እግዚአብሔር ወይም የተሾመ ሁሉ በዚህ መንገድ መስራትና መጠቀም እንደሚችል ለማስረዳት ነው። እንዲሁም ዛሬ በአዲስ ኪዳን ቤተ ክርስቲያን የሚሰራው በየቦታው በመሆኑ ቤተ ክርስቲያን ከተሰራ ዘንድ መሠዊያ ያስፈልጋል። ስለዚህም በቅዱሳን ስም ቤተ ክርስቲያን ሲሰራ ታቦት ይቀረጽላቸዋል። እግዚአብሔር ለጃንደረቦቹ እንዲህ ይላል፣ በቤቴና በቅጥሬ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚያስጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለምን ስምንም እሰጣቸዋለሁ ይለናል በኢሳይያስ ምዕራፍ 56 ከቁጥር 4-5 እንደምናነበው። ዳግመኛም ማስተዋል ያለብን እግዚአብሔር ለዓለም ህዝብ በመላ አንድ ነገር ብቻ ሰጥቶ በዚህ ብቻ ተጠቀሙ የሚል አምላክ አለመሆኑን ነው። ምክንያቱም እንዲህ ብሎ ማሰብ ለዓለም ሕዝብ በመላ አንድ መጽሐፍ ቅዱስ ብቻ ይበቋል እንደማለት ነው። ይህም የማያራምድ ግትር ሀሳብ ነውና እንደዚያ ዓይነቱን ሀሳቦች የማያታዊ ያስፈልገናል ማለት ነው። ሁለተኛው ጥያቄ ደግሞ ለምን ይሰረቃል? ሌላ ሁለተኛው ተቃውሞ ደግሞ ታቦት በእውነት የእግዚአብሔር ማደሪያ የህዝቡ መማፀኛና ማመስገኛ ከሆነ ህዝበ እግዚአብሔርንም የሚጠብቅ ከሆነ ስለምን ምን በባዕዳን እጅ ይወድቃል በሌቦችና በወንበዴዎችስ ስለምን ይሰረቃል የሚል ጥያቄ ነው ከዚህ ላይ ከሁሉ አስቀድሞ ሊስተዋል የሚገባው ጉዳይ እግዚአብሔር ማንኛውንም ስራውን የሚሰራው በምክንያት መሆኑን ነው ምክንያቶቹ ግን ጥቂት ሰው በቀር ተመራምሮ ወይም አይደርሱበትም ሰው የሚናገረውን የሚሰራው በጊዜ ሂደት የገባውን የተረዳውን ያወቀውን ምናልባትም ደግሞ ወደፊት ሊያውቀው የሚችለውን ነገር ነው። እግዚአብሔር ግን ሁልጊዜ ማይምር አምላክ በመሆኑ ሁልጊዜ የሚያውቀውን ሁልጊዜ ይሰራል። ይህም ከተነሳ ዘንድ አብሮ ሊነሳ የሚገባው ጉዳይ የምዕመናን መታረድ፣ ከሀገር መሰደድ፣ የቤተ ክርስቲያን መቃጠል፣ የመጻፍት መቆንጸል የእግዚአብሔር ፈቃድ ነውን የሚል ጭምር ነው። እንግዲህ ይህ ሲሆን እግዚአብሔር ያውቃል። የምዕመናን ስቃይም ፈቃዱ አይደለም። ቢሆንም ዝም ይላል። ዝም ማለቱ ግን ምዕመናን በዚህ ዓለም ከመከራ በመከራ ላይ መከራ፣ በሐዘን ላይ ሐዘን ቢደረብባቸው ቢፈራረቅባቸው መከራው በራሱ በክብር ላይ ክብር፣ በጸጋ ላይ ጸጋ ይጨምርላቸዋልና ከዚህ የተነሳ እግዚአብሔር ምን ዝም ይላል፣ የክርስቶስን ትእዛዝ እንዲፈጽሙ ያደርጋቸዋል። በዚህ በሚያልፈው በጊዜያዊ መከራ የማያልፈውን ዘላለማዊ ክብር እንዲያድላቸው ያውቃልና፣ ስለዚህ እግዚአብሔርን ይላል ዝም ይላል ማለት ነው። ሊቃውንትም ማቴዎስ ወንጌል ምዕራፍ 8 ከቁጥር 23-27 ያለው ሲተረጉሙት ኦሪትን በሠራ ጊዜ ነቢያት፣ ወንጌልን በሠራ ጊዜ ሐዋርያት በግብር መሰሉት በሰውነታቸው መከራ ጸናባቸው ያቸው ወንጌልን አስተዋቸዋለሁ እስኪል ድረስ ትግስቱን እስኪል ድረስ እርሱ ግን ተኝቶ ነበረ። ትዕግሥቱን መናገር ነው። ቤቱ ሐዋርያትም ወደ እርሱ ቀርቦ ምናሉት አቤቱ ከመከራ አድነን ብለው ለመኑት። መከራ ብትቀበሉ ክብር ይበዛላችኋል እንጂ ምን ያደርጋችኋል ብሎ ከትግስቱ ወጥቶ መከራውን አራቀላቸው፣ መከራውን ራቀላቸው ብለው ተርጉመዋል። እናም እግዚአብሔር እያወቀ ዝም የሚለው የሚታገዘው ክብር እንደሚያገኙ ስለሚያውቅ ነው።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 ስለ ክርስቶስ እግዚአብሔርን ያመስግን እንጂ አይፈር ብሏል። በአንደኛ ጴጥሮስ ምዕራፍ አራት ከቁጥር 12 እስከ 17 ላይ እንዲሁም ድጋሚ ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ፣ በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ በላል በአንደኛ ጴጥሮስ ምዕራፍ አንድ ከቁጥር 6 እስከ ሰባት ላይ እንደምናነበው። ስለዚህ ያም ሆነ ይህ ቅዱሳን የተባሉ ክርስቲያኖች መከራ ሲቀበሉ እግዚአብሔር የሚታገዘው መከራው ጥቅምን እንጂ ጉዳትን፣ ክብርን እንጂ ውርደትን እንደማያመጣባቸው ስለሚያውቅ ነው ማለት ነው። በመሆኑም ታቦት ሲሰረቅ፣ ሲዘረፍ ነዋያተ ቅዱሳት ሲወድሙ እግዚአብሔር ዝም በማለቱ ታቦቱን እንኳን ሌላውን ራሱን አያድንም እንዲባል አያደርገውም እንዲባል አያደርገውም። እግዚአብሔር ስራውን ያለ ምክንያት አይሰራም። እሱ እንኳን የእርሱን ማደሪያ የሆነውን ታቦት ራሱን ባለቤቱን እሱ እንኳን አይሁድ ቤተ መቅደስን የምታፈርስ በሦስተኛው ቀን የምትሰራው አንተ ሆነ ራስን አድን የእግዚአብሔር ልጅ ከወንግስ እስኪ ከመስቀል ውረድ ብለው በማቴዎስ ወንጌል ምዕራፍ 27 ከቁጥር 40 ላይ እያሉ ሲዘባበቱበት እርሱ አጢአት አልሰራም በአንደበቱም አሰት አልተገኘበትም ሲሰርቡትም አልተሳደበም መከራ ሲያጸኑበትም አልተቀየመም ነበረ በአንደኛ ጴጥሮስ ምራፍ ለት ከቁጥር አይሎት ላይ እንደምናነባው። እናም እግዚአብሔር ራሱ ባወቀ ስራውን የሚሰራው ሲሆን ይህን ግን አጉልቶ የሚያሳየው የህዝቡንና የአገልጋዩን ካህናት አጢአት ነው። የነገስታቱን ክፋት ምን ያህል በእግዚአብሔር ዘንድ እንደታሰበና ፍርድ እንዳመጣ ነው። ይህም የህዝቡ ክፋት አላዊ ንጉስ መናፍቅ ጳጳስ እንዲያስነሳ ያደርጓል። ስለ ህዝቡም ክፋት ግብዝ ሰው ያነግሳል እንዳለ ኢዮ ምዕራፍ 34 ከቁጥር 30 ላይ ማለት ነው። እንዲሁም ኃጢአት ሲሰሩ ረድኤት የሚነሳ መሆኑንም ለማስረዳት እግዚአብሔር ይላል ዝም ይላል ማለት ነው። ሁም ኢሳይያስ ምን ይላል? አቤቱ ከመንገድ ለምን አሳትከን እንዳንፈራም ልባችንን ለምን አጸናብን ብሎ ይጠይቃል። ሮሜ ላይ ደግሞ ቅዱስ ጳውሎስ ምን ብሎ ይመልሳል? እግዚአብሔር ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህንን የማይገባውን ይሰሩ ዘንድ ሰነፍ አይምሮ ሰጣቸው ብሎ መልስ ይሰጣል። ለዚህ ጥያቄ ማለት ነው። በእግዚአብሔር በሰው ላይ እግዚአብሔር በሰው ላይ ሴጣንም ምን አይልም አያሳድርም፣ ኃጢአትንም አያሰራም። ነገር ግን ሰዎች ከህጉ ከትእዛዙ ሲወጡ ረድኤትን ይነሳል። በዚህም ሰዎች በራሳቸው ፈቃድ ለሴጣን ተላልፈው ይሰጣሉ። በአሕዛብ ፊትም ፈሪዎችና ድንጉቶች ይሆናሉ። በሰልፍ ጊዜም የያዙትን ጥለው ምን ይላሉ፣ ይሸሻሉ፣ እንዲሁም ይማረካሉ። በዚህ ሁኔታ የእግዚአብሔር ማደሪያ ታቦት፣ መገልገያ ቅዱሳት ንዋያት ይማረካሉ፣ አብያተ ክርስቲያናትም ይመዘበራሉ፣ ይቃጠላሉ ማለት ነው። እንግዲህ እንዳየነው የታቦት መብዛት እግዚአብሔር ራሱ በፈቀደው ምትክ እንዲሁም ደግሞ በአዲስ ኪዳን የአምልኮ ቦታዎች አብያተ ክርስቲያናት መስፋፋት ምክንያት የሆነ ነው። የታቦት መሰረቅና መያዝ ደግሞ ከቅዱሳን መከራ ጋር የሚተያይ ነው። እግዚአብሔር ምዕመናን በጊዜያዊ መከራ የዘላለም ክብር እንዲያገኙ እንደሚፈቅድ ሁሉ በቅዱሳን ነዋያት ላይም የሚደርሰውን ለጊዜው ይታገሳል። በዛሬው ፕሮግራም እንግዲህ የተወሰነ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። እናንተስ በዚህ ርዕስ ላይ ምን ታስባላችሁ? ተጨማሪ ጥያቄ ወይም ደግሞ አስተያየት ካላችሁ ከታች ባለው ኮሜንት መስጫ ላይ ጻፉልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር በማድረግ ለሌሎች እንዲደርስ እርዱን። ለወደፊት የምንለቃቸው እንዲህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ደግሞ የቻናላችን ቻናላችንን ሰብስክራይብ እንዲሁም ደግሞ ቁልፏን መጫን እንዳትረሱ። ስለተከታተላችሁን እጅግ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ